በተለያዩ ምክንያቶች የተቀዛቀዘውን የመድረክ ቲያትር ለማነቃቃት እየሰራ መሆኑን የወሎ ዩኒቨርሲቲ አስታውቋል። የዩኒቨርሲቲው የቲያትርና ኪነ ጥበባት ትምህርት ክፍል ባቢሎን በሳሎን የተሰኘውን ቲያትር ወደ መድረክ መልሶታል። መስዑድ ጀማል ተጨማሪ ዘገባ አለው ነው ቲያትር በኢትዮጵያ ከመቶ ዓመታት በላይ እድሜ ያለው የኪነ ጥበብ ዘርፍ ነው። በነዚህ ዓመታት ውስጥ አንዴ ሞቅ አንዴ ቀዝቀዝ እያለ ዛሬ ላይ ደርሷል። ለሀገራችን የቲያትር እድገት ከፍተኛ ትምህርት ተቋማት ኃላፊነት አለባቸው። በተለይ ደግሞ በአካባቢያቸው ያለውን የኪነ ጥበብ እንቅስቃሴ ማነቃቃት ላይ አትኩረው ሊሰሩበት የሚገባ ጉዳይ ነው። የወሎ ዩኒቨርሲቲ ተማሪዎች በኢትዮጵያ ቲያትር ታሪክ ከሃያ ዓመታት በላይ መድረክ ላይ የነገሰውን ባቢሎን በሳሎን የተሰኘውን ቲያትር ወደ መድረክ መልሰውታል። ቲያትሩን የሰሩት የዩኒቨርሲቲው ተማሪዎች ልምድ የቀሰሙበት መሆኑን ይናገራሉ። ቲያትር እንደሚታወቀው መላበስ ነው፣ ሆኖ መገኘት ነው፣ ህይወትን ነው የምታስተላልፈው። ና በጣም ከባድ ነገር ነው። ኮሜዲ ሰውም ማሳቅ በጣም የሚከብድ ነገር ነው። ሪርስም ስናደርግ ምንም አንድ ሀስል የሆነብን ነገር ቢኖር እሱ ይለኛል እና ያው ወጣ ደግሞ የትኛውንም ነገር እንድሞክር እና ደግሞ ኦዲንስን የሚያዝናና ነገር እንዲህ መስራት እንደሚችል የትኛውን ነገር ትራጂዲን በፊት ስንሰራ አሁን ላይም ይሄኛውን በዚህ በኮሚዲውን ብቅ ስንል ደግሞ እንዴት አድርገን መውጣት እንደምንችል መምህራችን በደንብ አድርጎ አሳይቶናል። እንዴት ድሬክቲንግም እንደሚደረግ ሌላ ሌላም ነገሮችን እያየን በጣም ደስ ብሎኛል፣ እዚህ ነገር ላይ በመሳተፍ የዚህ ስራ ላይ ያገኘውባቸው ትምህርቶች። ያው ሰው ካለው ባህሪ ላይ ሌላ ባህሪ ነው ደርቦ የሚሰራው። እዚጋ አሁን ሴተኛ አዳሪ ሆኖ መስራት ካለኝ ባህሪ ሌላ ሌላ ካራክተር መቀበል ነው እና የሁሉንም ካራክተር ደግሞ መቀበል ነው። የአርት ተማሪ ስትሆን እሱን እሱን ነገር እናዳብርበታለን። ብዙ አይነት ትኖች ስንሰራ ብዙ አይነት ቴክኒኮች አሉ፣ እነሱን እንማርበታለን። እንዲሁም አዳዲስ ካራክተሮችንም እንላበሳለን። ባቢሎን በሳሎን የምር እውነት ለመናገር በጣም ብዙ ትምህርት ያገኙበት ቲያትር ነው እና እኔ እንደ ራሴ ከዚህ በፊት ኮሜዲ ነገር ሞክሬ አላቅም። አብዛኛው ሰዓት እንደ ክላስም በኪነ ንቃትም ስንሰራ መድረኮችን አብዛኛውን ትራጀዲ ትራጀዲ ነኮችን ነበረ ስንሰራ የነበረውና ያው ኮሜዲ በባህሪው ከሰዎች ላይ የታርገ ለምሳሌ ማወራበትን መንገድ ኤግዛጀሬት አርጌ ላወራ ችላሉ ምናምንና እነዛን ነገሮች አለመድኩኝም። ከዚህ በፊት እንደነገርኩ ትራጀዲ ላይ የነበረ ትኩረት ስናደርግ የነበረውና ባቢሎን በሳሎን በጣም ጠቅሞኛል። ኮሜዲ ፕሌይ አብዛኛውን ጊዜ እንደምናውቃቸው ትራጀዲ ፕሌዎች አይነት አይደለም። አክቲንጉም ሁሉ ነገሩም የተለያየ ነው እና ትንሽ ይከብዳሉ ነን ለመናገር ፈትኖናል ሁላችንም። ምክንያቱም እንደ ሀገር ራሱ ትወና ሲባል ከትራጀዲ ጋር በጣም የምናላክከው ነገር አለን፣ ምርጥ ትወናን ትራጀዲ የምናደርገው ነገር አለን። ግን በጣም በተቃራኒው ከባዱ ኮሚትመንት የሚፈልገው ጊዜ የሚፈልገው ትግል የሚፈልገው ኮሜዲ ነው እና ኮሜዲ እንደ መጀመሪያ ከብዶን ነበር ሁላችንም። ግን እየሰራን ስንመጣ እየወደድ ነው። ምን እያልም ምን እያልም መተናል። በወሎ ዩኒቨርሲቲ የሥነ ጥበባት መምህርና የቲያትሩ አዘጋጅ ውሃ በሰላም ግርማ በጦርነት ውስጥ የሰነበተውን አካባቢ ለማነቃቃት የኮሜዲ ቲያትር መመረጡን ጠቅሰው ተማሪዎች ልምዳቸው እንዲለዋወጡም በሪ ይከፍታል ብለዋል። ትንሽ ሪሊፍ ይፈልጋል ይህ አካባቢና ትንሽ የኮሜዲ ነገሮችን ለመንካት አስበን ነው። ደሴ ይህ አካባቢው የጥበብ ነው ምናምን ብለህ ስታወራ ሰዎች ከሌላ ቦታ መጥተው ኤክስፔሪየንሱን ሼር እንዲያደርጉት ካላረክ ኦልሞስት ከሆነ ጊዜ በኋላ ዝም ብሎ ዘፈን ላይ የሆነ ፕሮፓጋንዳ ላይ ብቻ ያለ ነገር ይሆናል። ግን እዚህ ከመጡ በኋላ ልጆችም ይህን ነገር እንዲለማመዱት፣ በሃይማኖት በባህል ያለውን ስብጥር መከባበሩን ምናምን ሼር እንዲያደረጉት በጣም አይነተኛ የሆነ ሚና ይጫወታል ብዬ አስባለሁ። እየሰሩ ያሉት ነገር ባቢሎንንም የመረጥ ነው ከዛ አንጻር ነው።